ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የግንቦት 30 2017 ዓ ም የረፋድ ዜናዎችን ይዘንላችሁ ቀርበናል። በመተከል ቡለን የኦነግ ሸኔ ታጣቂዎች ካጠፉት የሰው ህይወት በተጨማሪ ባንኮችንና ባለሀብቶችን መዝረፋቸው ነዋሪዎች ተናግረዋል። የብልጽግናው አገዛዝ በጡረታ ሰበብ ከስራ አሰናብቷቸዋል የተባሉ የመከላከያ ጀኔራል መኮንኖች ጉዳይ እያነጋገረ ነው። በስፋት ዳሰነዋል። የአማራ ፋኖ ብሔራዊ ኃይል አመራር የሆኑት ዋርካው ምሬ ወዳጆና አርበኛው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 በመተከል ቡለን የኦነግ ሸኔ ታጣቂዎች ካጠፉት የሰው ህይወት በተጨማሪ ባንኮችንና ባለሀብቶችን መዝረፋቸውን ነዋሪዎች ተናገሩ። በቤኒሻንጉል ጉሙዝ ክልል መተከል ዞን ቡለን ወረዳ ቡለን ከተማ ታጣቂዎች ዘልቀው በመግባት በሰው ህይወትና በንብረት ላይ ጉዳት ማድረሳቸውን የወረዳው ፖሊስ ጽህፈት ቤት አዛዥና ነዋሪዎች ነግረውኛል ሲል ትግቫ ኢትዮጵያ ዘግበዋል። የቡለን ወረዳ ፖሊስ ጽህፈት ቤት ኃላፊ ኮማንደር ባቤ እንደተናገሩት ትናንት በጠዋት ወደ ከተማው ዘልቀው የገቡት ታጣቂዎች ሲሉ የጠሯቸው ቡድኖች በሰው ህይወትና በንብረት ላይ ከባድ የሚባል ጉዳት ማድረሳቸውን ተናግረዋል። ኮማንደሩ አክለውም የደረሰው ጉዳት እጅግ ከባድ በመሆኑ በቁጥር መግለጽ ስለሚያስቸግር ገና እያጣራ ነው ብለዋል። ቃላቸውን የሰጡ ነዋሪዎች ጥቃቱን የሸኔ ታጣቂዎች ናቸው የፈጸሙት ብለዋል። በቡለን ከተማ የቴሌ መስሪያ ቤት ከሚገኝበት ጎን ነው ቤቴ ያሉና የሆነውን ሁሉ በቀዳዳ ሲመለከት ነበር ያሉ ስማቸው በሚስጥር እንዲያዝ የጠየቁ የአይንማኝ የሆነውን ነገር አጋርተዋል። ልክ ከማለዳው 12 ሰዓት ላይ ከተማው በተኩስ ሞቅስ ተናወጠ ያሉት የዓይን እማኙ ከዛም ጸጉራቸውን ሹርባ የተሰሩ ታጣቂዎች መስመር ሰርተው ወደ ከተማው ገቡ፣ በከተማው መስቀለኛ መንገድ መበታተን ጀመሩ ብለዋል። የታጣቂዎቹ ቁጥርም ብዙ እንደነበርም ጠቅሰዋል። ታጣቂዎቹ በከተማው መስቀለኛ መንገድ ላይ ሆነው ይመዳደቡ ነበር። ከቦታ ቦታም ሲዘዋወሩ ሰልፈኛ ነበር የሚመስሉት። ወደ ፖሊስ ጣቢያ አድማ በታይን ፖሊሶች ወዳሉበት ካምፕ፣ ቴሌ፣ ባንክ፣ ሞባይል ቤቶች እየተኮሱ ነው ይሄዱት ሲሉ ገልጸዋል። በተፈጸመው ጥቃት የጸጥታ ኃይሎች ህይወት ማለፉ ማሳለፉን ጠቁመዋል። ቴሌ የሄዱ ታጣቂዎችም ቢሮ ውስጥ ያሉ ኮምፒውተሮችና ሌሎች ቁሳቁሶችን አውጥተው እንደወሰዱ ገልጸዋል። ታጣቂዎቹ በጣም ብዙ ከመሆናቸው የተነሳ አንድ ታጣቂ ለአንድ ቤት የተመደበ ነው የሚመስለው። ከዛም የባንክ ቤቱን ስራ አስኪያጅ ከቤቱ አስወጥተው ቢሮውን አስከፍተው ዘርፈውታል። የግለሰብ የሞባይል ሱቆችን፣ ወርቅ ቤቶችን፣ ልብስ ቤቶችን ከፍተው በመግባት ሁሉንም ዘርፈዋል ሲሉ ያዩትን ተናግረዋል። ታጣቂዎቹ የሚዘርፉት በጣም ተረጋግተው ነው፣ ወንጀል ፈጻሚ አይመስሉም ያሉት የአይንማኙ የዘረ የተረፉትን ሰብስበው በኤፌሳርና መኪና ጭነው ነው የወሰዱት ብለዋል። ከዚህ በተጨማሪ ሞተር ሳይክል ያላቸውን ሰዎች በመጥራት የሞተር ቁልፍ አምጣ ብለው በማዳበሪያ ውስጥ ሰብስበው የዘረፉት ንብረት በሞተር ራሳቸው እያሽከረከሩ ነው ይዘውት ሄዱት። ከታጣቂዎች መካከል አንዳንዶቹ የከተማውን ባለሀብት ስም እየጠሩ ውጣ ሲሉ ሰምቻለሁ ሲሉ እኚህ የአይን እማኝ ተናግረዋል። ከአራት ሰዓት በኋላ ተኩሱ ጋብ ሲል ሁሉም ከየቤቱ ወጣ። በየቦታው የሞተውንና የቆሰለውን መሰብሰብ ጀመርን። የቆሰሉትን ወደ ሆስፒታል ወስደናል። የሞቱትን ከአስር በላይ ይሆናሉ። ከእነዚህ ውስጥ አንድ አመራር፣ አንድ ባለሀብት፣ አንድ ወርቅ ቤት ሰራተኛ የማውቃቸው ሞተዋል። ከዛ በተጨማሪ ፖሊሶችና አድማ በታኝ ፖሊሶች ሞተዋል ብለዋል እኚሁ የከተማው ነዋሪ። ከሳምንት በፊት ጀምሮ ሸኔ እንደሚገባ ወሬ በከተማው ሲናፈስ ነበር፣ ግን አሉባልታ ነው፣ ዝም በሉ እያሉ የሚያስተባብሉም ነበሩ ብለዋል። ይህም ታጣቂ ቡድን በእነሽመልስ አብዲሳ ተፈቅዶለትና ታቅዶበት ነው ወደ አካባቢው የገባው የሚለውንም ይህ እውነት ያረጋግጣል። የብልጽግናው አገዛዝ በጡረታ ሰበብ ከስራ አሰናብቷቸዋል የተባሉ የመከላከያ ጀኔራል መኮንኖች ጉዳይ እያነጋገረ ነው። በዋናነት በምርኮኛ ጀኔራሎች ስብስብ የሚመራው የብልጽግና ጦር ላለፉት ሰላሳ ዓመታት በውትድርናው ዓለም የዘለቁ ጀኔራል መኮንኖችን በጡረታ ሰበብ ከስራቸው ማባረሩን ሰምቻለሁ ሲል ኤቢሲ ቲቪ ዘግበዋል። አገዛዙ ከአበባው ታደሰ እስከ ባጫ ደበሌ በስነ ምግባር ተባረው የነበሩ አሸርጋጅ ጀኔራሎችን በውስጡ ይዞ በህዝብ ላይ የሚፈጸመውን ግፍት እያ ጥያቄ የሚያነሱ ጀኔራሎችን ግን በጡረታ ሰበብ አሰናብተዋል። ብልጽግና በህመም የሚሰቃዩና እድሜያቸው የገፋ የኦሮሞ ተወላጅ ጀኔራሎች በመከላከያ ውስጥ መቆየት ስለፈለጉ ብቻ አስቀርቷቸው ብርቱ የአማራና የደቡብ ተወላጅ ጀኔራሎችን ግን አሰናብተዋል። እነዚህ ጀኔራሎች በአገልግሎት ዘመናቸውና በማዕረጋቸው ልክ ልቅ ጥቅማ ጥቅማቸው ሳይሟላ ጭምር ነው እየተሰናበቱ ያሉት። እነዚህ ጀኔራሎች በየአካባቢያቸው በመሄድ የጸረ ብልጽግና ትግሎችን ይቀላቀላሉ ተብሎም ይጠበቃል። ከተሰናበቱት መኮንኖች መካከል መካከልም ሌተናል ጀነራል አስራት ዴኔሮ የመከላከያ መረጃ መምሪያ ዋና ኃላፊ የነበሩ ሜጀር ጀነራል አለሙ አየነ የደቡብ እዝ ምክትል አዛዥ ና ሎጂስቲክስ ኃላፊ ነበረ። ሜጀር ጀነራል ታደሰ ሌምባቦ የኮንዶና የአየር ወለድ እዝ ምክትል አዛዥ ና ሎጂስቲክስ ኃላፊ ነበረ። ብርጋዴል ጀነራል ማሪዬ በየነ በሰሜን ምዕራብ እዝ ኮር አዛዥ ነበረ። ብርጋዴል ጀነራል ሻምበል በየነ በሰላሳ አንደኛ ክፍለ ጦር አዛዥ ነበረ። ብርጋዴል ጀነራል ዳዊት ወልደ ሰንበት በደቡብ ሱዳን ወታደ ራዊ አታሼ ነበረ፣ ብርጋዴል ጀኔራል አበበ በየነ በመከላከያ ኢንስፔክሽን የአደጋ መከላከል ና መምሪያ ኃላፊ ነበረ፣ ብርጋዴል ጀኔራል ካሳይ ደምሌ በሰሜን ምዕራብ እዝኮር አዛዥ የነበረ፣ ብርጋዴል ጀኔራል ሲሳይ ውብለኔ በመከላከያ ኢንስፔክሽን ሴፍቲ ኃላፊ የነበረ በዋናነት ይጠቀሳሉ። በሌላ በኩል በትግራይ ጦርነት ወቅት በትግራይ ኃይሎች ተማርከው የነበሩ ና በትምህርት እየተለቀቁ የክፍለ ጦር አዛዥ የነበሩትን ለእስርና ለሹመት ዳርጓቸዋል። ከእነዚህም መካከል በ2013 ም የ13ኛ ክፍለ ጦርን ሲመራ በተንቤን በትግራይ ኃይሎች የተማረከው ኮሮኔል ሁሴን መሐመድ በደቡብ እዝ የምር አዛዥ ተደርጓል። በ2015 በራያ ግንባር ቆስሎ የተማረከው የክፍለ ጦር አዛዡ መኳንንት ደሴ ደግሞ ሕክምና እንኳን ሳይደረግለት በአፋር ክልል በሚገኘው ሱራ ወታደራዊ ካምፕ የጦር እስረኞች ማቆያ ታስሮ ይገኛል። የብልጽግናው አገዛዝ በአሁኑ ሰዓት በትር ያለው ተቀባይነት የጠፋ ሲሆን ልክ እንደ ሕክምና ባለሙያዎች በወታደሩም ውስጥ የደሞዝ ጥያቄ እያነሱ ነው ያላቸው ያላቸውን ወታደሮች እያሰረ ይገኛል። የአማራ ፋኖ ብሔራዊ ኃይል አመራር የሆኑት ዋርካው ምሬ ወዳጆና አርበኛ ደሳለኝ በባህር ዳር አቅራቢያ ጉብኝት እያደረጉ ነው። የአማራ ፋኖ ብሔራዊ ኃይል ማዕከላዊ ኮማንድ አባሎቹ የአፋ ብሃ በጎጃም ቀጠና የሚገኘውን የአንደኛ ክፍለ ጦርን ቀጠና ጎብኝተዋል። መሪዎቻችን በጉብኝታቸው ወቅት የአንደኛ ክፍለ ጦር ቀጠና የክልሉ መቀመጫ መዲና ባህር ዳር ከተማ ዙሪያ መሆኑን በመረዳት ወታደራዊ ቀጠናውን በደንብ ቃኝተዋል ሲል የክፍለ ጦሩ ቃል አቀባይ ፋኖ ሀብታሙ የሱፍ ገልጿል። ብኝታቸው ተቋሙ ወታደራዊም ሆነ ፖለቲካዊ ድጋፍና ትኩረት እንደሚሰጠው አሳስበው በቀጣይም ድርጅቱ ትኩረት ሰጥቶ እንደሚሰራበትና ድጋፍና ክትትል እንደሚያደርጉ አሳስበዋል። በቆይታቸው የታዘቡት ነገር ቢኖር ልዩነት ያለው ሚዲያ ላይ ብቻ መሆኑን ነው። መሪዎች የሚያስቡት ሁሉም ጦር የእነሱ ጦር እንደሆነ፣ ከጦሩ በፊት እነሱን ዋጋ ለመክፈል የተዘጋጁ የህዝባቸው ሰቆቃ የሚያሳስባቸው የተመሰረተው ድርጅት አፋብሃ ቀይ መስመራቸው መሆኑን ተረድቻለሁ ብሏል ፋኖ ሀብታሙ የሱፍ ሳይ በአፋ አብሃ ጎጃም ቀጠና ሁለተኛ ተፈራ ዳምጤ ክፍለ ጦር የመብረቁ ተፈራ ብርጌድ አባላት በአገዛዙ ጦር ላይ ቁሳዊ ኪሳራ ማድረስ ችለዋል። ከባህር ዳር ከግንደወይንና ወይን ደብረ ወርቅ፣ አዴትና ጎንጅ ቆለላ ተሰባስቦ መብረቁ ተፈራ ብርጌድ ላይ ጫና ለመፍጠር በመካናይዝድ እየተመራ የመጣው የብልጽግና ቡድን በመብረቁ ተፈራ ብርጌድ ፋኖች ተመጥተዋል። አስተሬው ከተማ ላይ አገዛዙ በግዴታ ህዝቡን ለመሰብሰብ ና ቀጠናውን ሰላም አድርግ ያለው ብሎ የትረካ ፕሮፓጋንዳ ለመስራት ሙከራ ያደረገ ቢሆንም የአማራ ፋኖ ብሔራዊ ኃይል ጎጃም ቀጠና ዮሐንስ አለማየው ብርጌድ እና መብረቁ ተፈራ ብርጌድ በሰሩት ኦፕሬሽን እቅዱን ማክሸፍ ተችሏል። የብልጽግና ጦር የፋኖን የጨበጣ ውጊያ መቋቋም ሲያቅተው በመድፍ የታገዘ ከባድ መሳሪያ በማስወንጨፍ በንጹሀን ላይ ሰብአዊና ቁሳዊ ውድመት እያደረሰ ይገኛል። በዚህም የአማክሶስ ማረሚያ ቤት ቤተ ክርስቲያን አገልጋይ አንዲት መነኩሴ፣ እንዲሁም በከብት ላይ ጉዳት አድርሰዋል። እንዲሁም አንሽራባ ጥቁር እንጨት አካባቢ የእስልምና እምነት ተከታዮች የአረፋ በዓል ለማክበር ደፋ ቀና በሚሉበት ወቅት አንዲት ሙስሊም እናት ከሁለት ዓመት ልጇ ጋር እንዲሁም አንድ ወንድ አርባ ሶስት ዓመት የሚጠጋ ሙስሊም በድምሩ ሶስት የእስልምና እምነት ተከታዮችን አውጥተው ረሽነዋል። ጎጃም አገው ምድር ሶስተኛ ክፍለ ጦር የሆን ብርጌድ በአንዳ ሚኒሻ ላይ እርምጃ ወስዷል። በዛሬው ዕለት የአፋጎው ጎጃም አገው ምድር ሶስተኛ ክፍለ ጦር የሆን ብርጌድ ግትም ሻለቃ አሮጌው ከተማ መሽጎ የነበረ በአንዳ ሚኒሻ ላይ መብረቃዊ ጥቃት ሰንዝራለች። የሆን ብርጌድ ግትም ሻለቃ በትናንትናው ዕለት ባንዳ ሚኒሻን ወደ ላይኛው ላይ መለስ የሸኙት ሲሆን ቁጥሩ ለጊዜው ያልታወቀ ሚኒሻ ማቁሰል ተችሏል። በተመሳሳይ ጊዮን ብርጌድ መብረቁ ሻለቃ በትናንትናው ዕለት ከቀኑ ዘጠኝ ሰዓት ሰከላ ወረዳ ግሽ አባይ ከተማ ደፈጣ በመያዝ ከግሽ አባይ ከተማ ወደ አሮጌው ከተማ በአይሱዙ መኪና ተጭኖ ሲጓዝ የነበረ ኃይል ላይ መብረቃዊ ጥቃት በመሰንዘር ከአስር በላይ የብልጽግናውን ኃይል የደመሰሰ ሲሆን ቁጥሩ ያልታወቀ ኃይልም ቁስለኛ ሆነዋል። በሌላ በኩል ቀኝጌታ ዩፍታዬ ንጉሴ በስድስተኛ ክፍለ ጦር የደንበጫውን ኢንጂነር ክበር ተመስገን ብርጌድን የተቀላቀሉ ሲሆን የመጡበት አካባቢም አራቱ ከኦሮሚያ ሀረርጌ፣ አራቱ ከወላይታ፣ ሶስቱ ከሲዳማ፣ ሶስቱ ከሱማሌ፣ ሁለቱ ከቤንሻንጉል ጉሙዝ፣ አንድ ከአፋር የመጡ ናቸው። ይህ በእንዲህ እንዳለ አፋብሃ ወሎ ቀጠና ንጉስ ሚካኤል አሊኮር ስር በመደራጀት ላይ ያሉ አሃዶች ዙፋን ጠባቂ ሰራዊቱ ላይ በደፈጣ ድል ተጎናጽፈዋል። ንጉስ ሚካኤል ስር እየተደራጁ ያሉ የሻለቃ አሃዶች መካከል ሰይድ ሻለቃ ደቡብ ወሎ ዞን ከላላ አካባቢ ያገዛዙ ሰራዊት ላይ በወሰዱት የደፈጣ ጥቃት ከአስር በላይ ሙትና ቁስለኛ አድርገዋል። ሀገራዊ ጉዳዮችን በማዕድን ፍቃድ ተደብቆ በመረጃና ደህንነት ስራ ላይ የተሰማራው የግብፅ ኩባንያ አለ ተባለ። በቤኒሻንጉል ጉሙዝ ክልል አሶሳ አካባቢ ወርቅ ለማውጣት ወደ ኢትዮጵያ የመጣ አንድ የግብፅ ኩባንያ ፈቃድ ካወጣበት የማዕድን ዘርፍ ውጪ የመረጃና ደህንነት ስራ ላይ ተሰማርቷል ተብሏል። መረጃውን ለዞብል ፖሊሲ ያደረሱት ምንጮች እንደገለጹት በዚሁ ተግባር ላይ የተሰማራው ድርጅት ግብፃውያን በባለቤትነት የሚያስተዳድሩት አስኮም ኢንተርናሽናል የተባለው የወርቅ ማዕድን አውጪ ኩባንያ ነው። ምንጮቹ አክለውም የኩባንያው ዋነኛ ትኩረት የማዕድን ሀብት ማፈላለግ ሳይሆን የመረጃ ሀብት መሰብሰብ መሆኑን አስታውቀዋል። የመረጃ ምንጮቻችን እንደገለጹት አስኮም ኢንተርናሽናል የተባለው ኩባንያ የግብፅ የመረጃና ደህንነት ሰዎችን በአባይ ተፋሰስ ቀጠና ለመረጃና ደህንነት ስራ አሰማርተዋል። እነዚህ ግብፃውያን የመረጃና ደህንነት ሰዎች ከቤንሻንጉል ጉሙስ ክልል ማንኩሽ ከሚባለው አካባቢ ተነስተው እስከ ቻግኒ ድረስ በተደጋጋሚ ቅኝት ያደርጋሉ። የወርቅ አውጪ ኩባንያ ተብሎ በኢትዮጵያ የማዕድን ዘርፍ የተሰማራው ይ ኩባንያ የውሃ መሐንዲሶችንና ሰላዮችን በሰራተኝነት ቀጥሮ በአባይ ወንዝ ዙሪያና በጣና ሐይቅ አካባቢዎች ተደጋጋሚ ቅኝቶችን ያደርጋል። መረጃው እንደሚያሳየው እነዚህ የውሃ መሐንዲሶች የአባይ ምንጮች ይሆናሉ ተብለው የሚታሰቡ አካባቢዎችንና ገባር ወንዞችን ተዘዋውረው የማየትና መረጃ የመሰብሰብ ስራ ያከናውናሉ። ለኩባንያው የመረጃና ደህንነት ስራ የመተከል ዞንና የቤኒሻንጉል ጉምዝ ክልል ባለስልጣናት ተባባሪ እንደሆኑ የአስኮም ኢንተርናሽናል የቴክኒክ ረዳቶችንና አሽከርካሪዎችን በቅርበት የሚያውቅ ቸው የዞብል ፖስት የመረጃ ምንጭ ገልጸዋል። ከዚሁ ጋር ተያይዞ ሀገርን ከውስጥና ከውጭ ሊቃጡ ከሚችሉ ስጋቶች መረጃን ቀድሞ የማግኘት ኃላፊነት ያለበት ሬድዋን ሁሴን የሚመራው የብሔራዊ መረጃና ደህንነት አገልግሎት በጉዳዩ ላይ መረጃ ይኑረው አይኑረው የታወቀ ነገር የለም። ሩሲያ በዩክሬን ላይ ከባድ የድሮን እና የሚሳኤል ጥቃት መፈጸሟን አሳወቀች። ሩሲያ በዩክሬን ላይ በ407 ድሮኖች እና በ45 ሚሳኤሎች ጥቃት ሰንዝራለች። በዛሬው ዕለት ሩሲያ በፈጸመችው በዚህ ጥቃት ቢያንስ አምስት ሰዎች መገደላቸውንና ከሰባ በላይ መቁሰላቸውን የዩክሬን ባለስልጣናት ገልጸዋል። የዩክሬን አየር ኃይል ባወጣው መግለጫ ሩሲያ ከላከቻቸው 407 ድሮኖች መካከል 368ቱን ማክሸፉን ገልጾ ከ45ቱ ሚሳኤሎች ውስጥ 36ቱን መመከቱን አስ አስረድተዋል ከነዚህ መካከል ስድስቱ ኢስካንዳር የሚባሉት ሚሳይሎች መሆናቸውን ገልጿል። ሩሲያ ዛሬ አርብ ይህንን ጥቃት የፈጸመችው በመላው ዩክሬን ሲሆን፣ በተለይ ዋና ከተማዋ ኬቭ ላይ ከፍተኛ የሚባለው ምት መድረሱ ተዘግበዋል። በተለይም በበርካታ መሰረተ ልማቶች ላይ ጥቃቱ ያነጣጠረ መሆኑን የጠቀሱት ዘገባዎች በዩክሬን የሚገኙ ቁጥራቸው ቀላል የማይባሉ የባቡር መስመሮች መቋረጣቸውንም አስረድተዋል። በተያያዘ የሩሲያ መከላከያ ሚኒስትር ባወጣው መግለጫ ዛሬ መጠነ ሰፊ ጥቃት ማከናወኑን አስታውቋል። በመግለጫው ማልዲቭ መንግስት ለፈጸመው የሽብር ጥቃት መልስ የሚሆን በምድር በአየርና በባህር የሚወነጨፉ ሚሳይሎችንና ድሮኖችን ተጠቅመን እርምጃ ወስደናል። ሁሉም ኢላማዎቻችን ወታደራዊ ናቸው ብለዋል። ይህ በእንዲህ እንዳለ የአሜሪካው ፕሬዚዳንት ትራምፕ ትናንት ባደረጉት ንግግር ዩክሬንና ሩሲያን ወደ ሰላም ከማምጣት ይልቅ ትንሽ ጊዜ እንዲዋጉ መፍቀድ የተሻለ ሊሆን ይችላል ማለታቸው ይታወሳል።